ሰላም ቅዱሳን፣ እንደምንሰነበታችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንግዲህ በእነዚህ ተከታታይ ክፍሎች የመጽሐፍ ቅዱስን ምንነት እያየን ነው። ላለፉት ጊዜያት የመጽሐፍ ቅዱስ ምንነት ብለን ስለ መጽሐፍ ቅዱስ ጠቅላላ ሁኔታ ተመልክተን ነበረ። ከእነዚያ መካከል መጽሐፍ ቅዱስ የብዙ መጽሐፍት ርቅም እንደሆነ 66 መጽሐፍት በውስጡ እንደያዘ በአዲስ እና በብሉይ ኪዳን ተብሎ በሁለት ትልልቅ ክፍሎች እንደተከፈለ ከዛም ደግሞ ስለ ተአማኒነቱ ተነጋግረን ነበረ እውነተኛ ነው ወይ ተአማኒነት አለው ወይ መጽሐፍ ቅዱስ በተለይም ደግሞ በብዙ ሰዎች በብዙ ዓመታት እና በተለያዩ ቋንቋዎች የተጻፈ መጽሐፍ ስለሆነ እርስ በእርሱ አይጋጭም ወይ የተለያየ ሀሳብ የለውም ወይ የሚሉትን ነገሮች አንስተን አይተን ነበረ። ያንን ለማረጋገጥ ውስጣዊና ውጫዊ ማረጋገጫዎች ብለን ተመልክተን ነበረ። ታስታውሱ ከሆነ እነዛ ማረጋገጫዎች ውስጣዊ ስንል፣ አንደኛ አንዱ መጽሐፍ ከሌላው መጽሐፍ ጋር ኦሪት ዘፍጥረት ከዘጸአት ጋር ዘጸአት ከምሳሌ መጽሐፍ ጋር እንደዚሁ እያለ ከትንቢት መጽሐፍት፣ ከኦሪት መጽሐፍት፣ ከወንጌል መጽሐፍት ከመልእክታት ጋር እርስ በርስ እንደሚስማሙ እንደሚደጋገፉ ወጥ የሆነ መልእክት እና አላማ እንዳላቸው፣ እነሱን ነገሮች አይተን ነበረ። ሌላ ሁለተኛ ውስጣዊ ማረጋገጫ ስለ ትንቢት የተነገሩ ትንቢቶች አሉ። በመጽሐፍ ቅዱስ ከዘፍጥረት 3፥15 ጀምሮ ስለ ጌታ ኢየሱስ ክርስቶስ በስጋ መምጣት የተነገረ አለ። ከዛም በኋላ የተነገሩ በጣም ብዙ አይነት ትንቢቶች አሉ። እነሱ ስለ እነሱ መፈጸም እየጠቀስን ከአዲስም ከብሉይም ይሞክዳል። የተነገሩ ትንቢቶችና የተፈጸሙበትን ሁኔታ ቃል በቃል ምን ይመስሉ እንደነበረ አይተናል። አንደኛው ስለተፈጸሙ ትንቢቶች፣ ሌላኛው ስለ እስራኤል የተነገረ ነገር በሙሉ እንደተፈጸመ አይተን ነበረ። ለአብርሃም በዘፍጥረት 15 እግዚአብሔር ዘርህ ለአራት መቶ ዓመታት በባዕድ ምድር ይገዛል የነዚህ የከነአናውያን ኃጢአት የኃጢአታቸው ጽዋ ስላልሞላ እስከዛ ድረስ በ400 ዓመታት በጭንቅ ያልፋሉ በባርነት ያልፋሉ ብሎት ነበረ። እሱ ዘጸአት 12 ከ35 ጀምሮ እስከ 41 ድረስ እንደተፈጸመ ቃል በቃል አይተን ነበረ። እንደዚህ ስለ እስራኤል የተናገሩ ሌሎችም ሌሎችም ትንቢቶችን አይተን ነበረ። ሌላው ስለ ኢየሱስ ክርስቶስ፣ ስለ ጌታ ኢየሱስ ክርስቶስ መወለድ፣ ስለ አገልግሎቱ፣ ስለ ህይወቱ፣ ስለ ትምህርቶቹ፣ ስለ ህማማቱና ስለ ሞት፣ ስለ ትንሳኤው የተነገሩት በሙሉ እንደተፈጸሙ እነዚህም ነገሮች አይተናል። ሌላኛው ውስጣዊ ማረጋገጫ ወንጌል ይለውጣል፣ የእያንዳንዳችንን ህይወት ለውጧል ብለን ስለ እግዚአብሔር ቃል ስልጣን፣ ስለ እግዚአብሔር ቃል ኃይል፣ ስለ እግዚአብሔር ቃል ሕያውነት አንስተን ከመጽሐፍ ቅዱስ አይተን ነበረ። ሌላው ውስጣዊ ማረጋገጫ ጌታ የሱስ ክርስቶስ የእግዚአብሔር ቃል ብሉይ ኪዳን የእግዚአብሔር እስትንፋሳዊ ቃል የስልጣን ቃል እንደሆነ ከብሉይ ከነቢያትም ከህግም እየጠቀሰ እንዳስተማረ ሰይጣንንም የተቋቋመው የብሉይ ኪዳንን መጽሐፍ በመጥቀስ ከብሉይ ኪዳን መጽሐፍ በመውሰድ በእግዚአብሔር ቃል እንደዚህ ተብሎ ተጽፏል በሚል ነው ብለን ነበረ። እንግዲህ የውስጥ ማረጋገጫዎቹን እንደተመለከትን ውጫዊ ማረጋገጫዎችም አሉት መጽሐፍ ቅዱስ ለእውነተኛነቱ ለተአማኒነቱ ብለናል። ከነዛ ውጫዊ ማረጋገጫዎቹ ታሪክንና አርኪኦሎጂን አይተም ነበረ። ሌሎች የታሪክ ተመራማሪዎች መጽሐፍ ቅዱስ እውነተኛ መጽሐፍ እንደሆነ በውስጡ ያሉ ታሪኮች ትክክለኛ እንደሆኑ ጠቅሰዋል። ትንቢቶቹ ልክ እንደሆኑ አረጋግጠዋል በየዘመናቱ እንደዚሁም ደግሞ በአርኪኦሎጂ በመሬት ውስጥ ቁፋሮ ስለ ነነዌ ትዝ ይላችሁ ከሆነ እንደዚሁም ደግሞ ስለ ኢያሪኮና ስለ ሌሎችም የተጠቀሱ የመጽሐፍ ቅዱስ ውስጥ ያሉ ታሪኮችን ተመልክተው እሱን ተከትለው ሄደው በቁፋሮ እነዚህ ነገሮች እውነተኞች እንደሆኑ አይተው አረጋግጠዋል። እና ስለዚህ መጽሐፍ ቅዱስ ከጥንት ድርሳናትና መጽሐፍት ሁሉ የታመነ መጽሐፍ፣ እውነተኛ መጽሐፍ እንደሆነ እና ሊታመን የሚገባው መጽሐፍ እንደሆነ ነበረ ባለፈው ሳምንት ያየ ነው። ዛሬ እንግዲህ የምናየው ክፍል መጽሐፍ ቅዱስ ለምን ለሁለት ተከፈለ ነው። ይታያችሁ እንደሆነ ይሄ መጽሐፍ ቅዱስ ለምን ለሁለት ተከፈለ ትላላችሁ። መጀመሪያው ገጽ ላይ እዚህ ጋር ካያችሁ ብሉይ ኪዳን እና አዲስ ኪዳን ብሎ ለምን ተከፈለ? አዲስ ኪዳንና ብሉይ ኪዳን። እንግዲህ ዋነኛው ለምን ይሄ መጽሐፍ ቅዱስ ለሁለት ተከፈለ ብሉይና አዲስ ተብሎ የሚባለው የኪዳናቱ ባህሪ ነው። የሁለቱ ኪዳናት መለያየት ነው። ሁለቱ ኪዳኖች ብሉይ ኪዳን፣ አሮጌው ኪዳን እና አዲሱ ኪዳን ማለት፣ ሁለቱ ኪዳናት አንዱ ጥላ ነው፣ ሌላኛው ደግሞ አካል ነው። ብሉይ ኪዳን ለአዲስ ኪዳን ጥላው ነው። አዲስ ኪዳን ደግሞ አካሉ ነው። አካሉ ደግሞ ክርስቶስ ነው። ይሄ መጽሐፍ ቅዱስ በራሱ በግልጽ የሚናገረው ነገር ነው። በቆላሲያስ መጽሐፍም በእብራውያን መጽሐፍም ሄደን ኋላ ጥቅሶቹን እናያቸዋለን ስንመለከት አካሉ ክርስቶስ ነው፣ ሕጉ ግን ጥላ ነው እያለ ይናገራል። ጥላ እና አካል የሆኑ እንጂ ሁለቱ ኪዳኖች በማንነታቸው በጥላነታቸው እና በአካልነታቸው ይለያዩ እንጂ ዓላማቸው ግባቸው እና መልእክታቸው አንድ ነው። መልእክታቸው ክርስቶስ ነው። ዓላማቸው የሰው ልጅ ድነት ነው። ግባቸው ደግሞ የእግዚአብሔር ክብር ነው። ሁለቱም መጽሐፍት ውስጥ የምናገኘው ሁለቱም ኪዳናት ሌላኛው ደገዱ ደግሞ የእግዚአብሔር እስተንፋሳዊ ቃልና የተገለጠ ፈቃድ ናቸው። እንግዲህ አንድ የሚያደርጋቸው ነገር የሚያስተሳስራቸው ነገር መልእክቱ ክርስቶስ፣ ዓላማ የሰው ልጅ ድነት፣ ግብ የእግዚአብሔር ክብር። እንደገና ደግሞ ሁለቱም ኪዳናት ምንጫቸው እግዚአብሔር ነው። የእግዚአብሔር ስትንፋሳዊ ቃል የተገለጠ ፈቃድ ናቸው። እስኪ ስለ ብሉይ ኪዳን እናዩ ወይ ብሉይ ኪዳን ወይ ደግሞ ሕግ እየተባለ ነው በብዛት ሕጉ በተለይ ሐዋርያው ጳውሎስ በገላትያ መጽሐፍ በሮሜም አልፎ አልፎ እንደገና ደግሞ በዕብራዊ መጽሐፍ ላይ ሲጽፍ ሕግ እያለ ብሉይ ኪዳንን እንዳለ ሕጉ ሕጉ እያለ ይላል እና ጠቅላላ ወደ ክርስቶስ የሚያመጣ ሞግዚት ነው ይላል። ገላትያ መጽሐፍ ላይ ሕጉ ኃጢአተኞችን ሰዎች ወደ ኢየሱስ ክርስቶስ የሚያመጣ ነው። የገላትያው መጽሐፍ ሐሳብ ከወሰድን ክርስቶስ ኢየሱስ እስኪመጣ ድረስ የሰው ልጆች ሁሉ በሕግ ጥላ ሥር እንጠበቅ ነበር። ገላትያ 3 23 እና 25 ይህ እምነት ከመምጣቱ በፊት በሕግ አማካኝነት እስረኞች ሆነን እምነት እስከሚገለጥ ድረስ ተዘግቶብን ነበር ይላል። ስለዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያደርሰን ሞግዚታችን ነው ይላል። አሁን ግን ምን ይላል እዛው ክፍል ላይ? ያ እምነት ስለመጣ ክርስቶስ አካሉ የሆነ ዋናው ሳብስታንስ የሆነው ክርስቶስ ስለመጣ ከእንግዲህ ወዲህ በሕግ ሞግዚትነት ስር አይደለንም ብሎ ይናገራል። እንግዲህ ትስስራቸው እንዴት እንደሆነ፣ ልዩነታቸውም እንዴት እንደሆነ እስኪ በአንድ ምሳሌ ላስረዳችሁ። ሁላችንም ስለ ሞግዚት እናቃለን። ሞግዚት እንግዲህ ልጆች ወላጆቻቸው እስኪመጡ ድረስ የሚጠብቅ የሚንከባከብ አካል ነው፣ ሰው ነው። እንደሱ ሞግዚት እንደዛ እንደሆነ ሁሉ ሕግም አካል የሆነው ክርስቶስ እስኪገለጥ ድረስ የኃጢአተኛ ሰው ጠባቂ ሆኖ ነበረ። አሁን አካል የሆነው እውነተኛው መድኅን መልካም እረኛ የሆነ ክርስቶስ ተገልጧል፣ መጥቷል ይለናል መጽሐፍ ቅዱስ ልክ አንድ ሞግዚት ሙሉ ቀን ህፃናትን ሲንከባከብ ውሎ ሲጠብቅ ውሎ ወላጅ ሲመጣ ለወላጅ አስረክቦ ዘወር እንደሚል ጥላ የሆነው ብሉይ ኪዳን አሁን ሰዎችን የመንከባከብ ሰዎችን የመጠበቅ ስራውን ለክርስቶስ አስረክቦ ዘወር ብሏል። ስለዚህ አማኝ ሁሉ የእግዚአብሔር ልጅ ነው። አካል የሆነው ክርስቶስ ኃጢአተኞቹን የሚያድም ክርስቶስ ስለመጣ በክርስቶስ የእግዚአብሔር ወራሽ ሆነናል። ከጸጋ እንጂ ከህግ በታች አይደለንም ይሄ ሁሉ የግራቲያ መጽሐፍ የሚናገረውን ነገር ምዕራፍ ሶስት ምዕራፍ አራትን ሄደን ስንመለከት ነው። ዝም ብዬ በራሴ አነጋገር እየነገርኳችሁ ያለሁት። ሆኖም ግን የእግዚአብሔር መልእክትም ሆነ የልቡ ፈቃድ በሁለቱም ኪዳኖች አንድ ነው ፈጽሞ አልተለወጠም። የእግዚአብሔር መልእክት ክርስቶስ የሆነው እንደገና የልቡ ፈቃድ ሰው ልጆች እንዲድኑ በሰዎች እንዲከበር ሰዎች ከእርሱ ጋር እንዲኖሩ እሱን እንዲያመልኩት እሱን እንዲያገለግሉት ከሰው ልጅ ጋር ህብረት ለማድረግ ይህንን ንጽጽር በደንብ አድርጎ የሚያሳየን የዘጸአት 19 ቁጥር 5 እና 6 እንደዚሁም ደግሞ የአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ብንመለከት ይህንን በግልጽ እናየዋለን። የእግዚአብሔር ሐሳብ የልቡ ፈቃድ በሁለቱ ኪዳኖች አንድ እንደሆነ ዘጸአት 19 5 እና 6 እንደዚህ ይላል። እነሆ ከአሕዛብ ሁሉ እናንተ የተወደደ ርስቴ ትሆናላችሁ፣ ይላል። ከግብፅ አገር ካወጣቸው በኋላ በሲና ተራራ ስር ነው፣ በሙሴ በኩል ለእስራኤል ልጆች የሚናገራቸው ነፃ ካወጣቸው በኋላ። ምንም እንኳ ምድር ሁሉ የእኔ ብትሆንም ይላል እግዚአብሔር፣ እናንተ ለእኔ መንግሥት ካህናት፣ የተቀደሰ ሕዝብ ትሆንልኛላችሁ ይላል። የእኔ ሕዝብ ናችሁ የተወደደ ርስቴ ናችሁ ይላቸዋል። በብሉይ ኪዳንም፣ በአሮጌው ኪዳን ማለቴ ነው የነበረው እግዚአብሔር ሐሳብ በአዲስ ኪዳንም አልተለወጠ። አንደኛ ጴጥሮስ ሁለት ዘጠኝ ይህኑ ነው ሐሳብ እናንተ ይላላመኑ ክርስቲያኖች፣ ከኃጢአት ባርነት ከሰይጣን ከጨለማ ግዛት ነጻ ለወጡ ክርስቲያኖች፣ በክርስቶስ ኢየሱስ የእግዚአብሔር ልጆች የሆኑ ለቤተ ክርስቲያን አባላት፣ እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጨ ትውልድ፣ የንጉሥ ካህናት፣ የተቀደሰ ሕዝብ እግዚአብሔር ገንዘቡ ያደረጋችሁ ሕዝብ ናችሁ፣ ገንዘቡ ያደረገው ሕዝብ ናችሁ ብሎ ይናገራል። ስለዚህ በጥላነትና በአካልነት ብሉይ ኪዳንና አዲስ ኪዳን ቢለያዩ በዋና በእግዚአብሔር የልብ ሐሳብ፣ በእግዚአብሔር ፈቃድ፣ በዘላለም ዕቅዱ ግን አንድ ነገር ነው። ለራሱ የሆነ ሕዝብ እሱን የሚያመልክ ለእርሱ ካህን የሚሆን እርሱን የሚያገለግል ሕዝብን ማግኘት ነው። ጴጥሮስም የሚነግሩን ጴጥሮስም ዘጸአትም ላይ ሙሴ የሚነግረን ይህንን ሐሳብ ነው። ስለዚህ ለሁለቱም ህዝብ እግዚአብሔር አንድ ነገር ነው ያደረገው። አንደኛው መተዳደሪያ ደንብ እንዲሆናቸው የቡሊና አዲስ ኪዳን መጽሐፍትን ሰጠ። ይህ መተዳደሪያ ደንብ እንግዲህ ወይ ህገ ደንብ ልንለው እንችላለን። በቡሊ ኪዳን ህገ እግዚአብሔር ወይ በተለምዶ ህጉ አስርቱ ትእዛዛት በመባል ይታወቃል። ህገ እግዚአብሔር አስርቱ ትእዛዛት ብቻ ማለት አይደለም። ሙሉውን የብሉይ ኪዳን መጽሐፍት ሰላሳ ሰባቱ መጽሐፍት ወይም ደግሞ የኦሪትን መጽሐፍት አምስቱ የሙሴ የኦሪት መጽሐፍት የትንቢት መጽሐፍት እና ታሪክ ወይ ደግሞ የጥበብ መጽሐፍት ብሎ የሚከፈሉት ሰላሳ ሰባቱ መጽሐፍት በሙሉ ህጉ ተብለው ይጠቀሳሉ። እነዚህ ለእስራኤል ህዝብ የእግዚአብሔር የቃል ኪዳን ህዝብ ለሆነው መመሪያ ህገ ደንብ ህገ መንግስት እንደነበሩት፣ አዲስ ኪዳንም ደግሞ እንደዚሁ ለእኛ ነው። ዞሮ ዞሮ እነዚህ ኦሪት ነቢያትና የጥበብ መጽሐፍት የሚባሉት ሁሉም የሚናገሩት ወይም የሚተርኩት ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ በዮሐንስ 539 እንደዚህ የሚል ነገር አለ። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል እና እነርሱም ትመረምራላችሁ ይላቸዋል። ለጸሐፍትና ለፈሪሳውያን ለሃይማኖት መምህራን ነው ይሄንን የሚላቸው ትመረምራላችሁ እነርሱ ስለ እኔ የሚመሰክሩ እኮ ናቸው ይላል። ስለዚህ ብሉይ ኪዳን የአዲስ ኪዳን ጥላ ነው ስንል ይሄ ነው። እነሱ በሙሉ የሚናገሩት ዛሬ በአካል በመካከላችሁ ስላለሁት ስለ ክርስቶስ ነው የሚናገሩት መጽሐፍት። ትመረምራላችሁ፣ እነሱ ወደ እኔ የሚያመለክቱ ናቸው። ሞግዚት ናቸው፣ ጠባቂ፣ ተንከባካቢ ነበሩ። ወደ እኔ የሚያመለክቱ አቅጣጫዎች፣ አቅጣጫ ጠቋሚ ናቸው ይላል ይህንን ጳውሎስ በቆላሲያስ 2 17 ላይ በደንብ አድርጎ ይናገራል። ስለ እነዚህ የብሉይ ኪዳን ስርዓቶች እነዚህ ሊመጡ ላሉ ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው ብሎ ይናገራል። እንደዚሁም በዕብራውያን 10 ቁጥር 1 ላይ ህጉ ወደፊት ለሚመጡ መልካም ነገሮች ጥላ ነው እንጂ እውነተኛ አካል አይደለም ይላል። ህጉ ብሎ ይጠቀልለዋል። እነዚህ ደግሞ ያሉት ስርዓቶች በሙሉ ጥላ ነበሩ፣ አካሉ ክርስቶስ ነው ብሎ ይናገራል። ስለዚህ ብሉይ ኪዳን በእንደዚህ አይነት መልኩ ነው ስናነበው፣ ስናጠናው፣ ስንሰማ ሁል ጊዜ ልንረዳው የሚገባው ወደ ፊት የሚመጣው መሲህ፣ ወደፊት የሚመጣው አዳኝ ማን እንደሆነ የሚያመለክት መጽሐፍ ነው። ግን የእግዚአብሔር ስትንፋሳዊ ቃል ነው። ስለ አዲስ ኪዳን ደግሞ ስንነጋገር አጠር ያለ ነገር ነው የምንነጋገረው። ጌታ ኢየሱስ አዲስ ኪዳንን የመሰረተው በሞቱና በትንሣኤው ነው። በደሙ ተመርቆ የተከፈተ ነው። ልክ ብሉይ ኪዳን የተመረቀው በደም ነው፣ በኮርማና በጊደር ደም ነው ቡሴ መገናኛው ድንኳን ጋር ሄዶ ረጭቶ፣ ብሉይ ኪዳን የተመረቀው እንደዛ እንደሆነ ሁሉ አዲስ ኪዳንም የተመረቀው ለዚህ ዕብራውያን ምዕራፍ አስርን ሄደን ብናነብ በደንብ ንጽጽሩን ከዘሌዋውያን መጽሐፍ ጋር በደንብ አድርጓን አነጻጽሮ ያስቀምጠዋል የእብራውያን መጽሐፍ ግን፣ ይሄ ነገር እንደሚሆን ቤተክርስቲያንን እንደሚመሰርት አዲስ ኪዳን እንደሚጀምር ጌታ ኢየሱስ ክርስቶስ ብዙ ጊዜ ወንጌላት ላይ ተናግረዋል። ከነዚ መካከል ማቴዎስ 16፡17 ላይ የተናገረው አለ። ስለ ማንነቱ ጠይቆ ጴጥሮስ፣ እኔ ማን ትላላችሁ ሲላቸው፣ አንተ ክርስቶስ የያው እግዚአብሔር ልጅ ነህ ሲለው፣ ጌታ ኢየሱስ ክርስቶስ በመደነቅ፣ እንደዚህ የዮና ልጅ ስምዖን ሆይ ብፁ ነህ ይህ የገለጠልህ በሰማይ ያለው አባቴ እንጂ ስጋና ደም አይደለም። አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተ ክርስቲያኔን እመሰርታለሁ፣ የገሃነም ደጆች አያሸንፏትም ወይ አይችሏትም፣ አይቋቋሟትም የሚል ሐሳብ አለ። ምንድን ነው የሚለው? አንተ ክርስቶስ፣ ይሄ ኢየሱስ ክርስቶስ እንደሆነ የሕያው እግዚአብሔር ልጅ እንደሆነ፣ በዚህ ላይ ነው ቤተ ክርስቲያን የምትመሰረተው። በዚህ የመገለጥ እውነት ላይ ነው ክርስቶስ ተልዕኮው ነው። የእግዚአብሔር ልጅነት ማንንም መለኮታዊ ማንነቱ ነው። ኢየሱስ ፍጹም ሰው ፍጹም አምላክ ነው። የቤተ ክርስቲያን መሠረት የሆነው የሕይወታችን መሠረት የሆነው ኢየሱስ ክርስቶስ። ለዚህ ነው ፍጹም አምላክ ነው ፍጹም ሰው ነው የምንለው። ማንም ክርስቲያን ወደ ክርስቶስ አካል የሚቀላቀለው ይሄ መገለጥ ሲገባው ነው። ክርስትና ከመጀመሪያ እስከ መጨረሻ ድረስ በመገለጥ የተሞላ ህይወት ነው። ወደ ክርስቶስ የምንመጣው የሃይማኖት ስርዓት ለመፈጸም ወይ ቤተክርስቲያን አባል የምንሆነው እንደዛ አይደለም። ኢየሱስ በመንፈስ ቅዱስ ሲገለጠልን ክርስቶስ እንደሆነ ተልእኮ እንዳለው እኛን ከኃጢአት ነፃ የሚያወጣ መሲህ እንደሆነ ስንረዳ ሲገባን በመንፈስ ቅዱስ እንደገና ደግሞ ኢየሱስ ሰው ብቻ ሳይሆን መለኮታዊ አምላክ እንደሆነም ስንረዳ ያኔ የቤተ ክርስቲያን አካል የክርስቶስ አካል እንሆናለን። እንግዲህ አዲስ ኪዳን ሀያ ሰባት መጽሐፍት የያዘ መሆኑን ከአሁንም በፊት አይተናል። እነዚህም አራቱ ወንጌላት፣ የሐዋርያት ሥራ፣ ሀያ ሁለቱ መልእክታት ወይ ደግሞ የሐዋርያት ደብዳቤዎች የምንላቸው ናቸው። እነዚህ ሁሉ እንግዲህ ምንድን ነው በውስጣቸው ያለው ብለን አሳጥረን ስናያቸው የጌታችንን ልደት ይተርካል፣ አገልግሎቱ፣ ህማማቱ የመስቀል ላይ ቦቱ ትንሣኤም፣ ስለ ዳግም ምጽአቱ የሚተርኩ የሚተነትኑ፣ ይህንን ሐሳብ በደንብ አድርገው የያዙ ናቸው። ግን ይህ ብቻ አይደለም። የአዲስ ኪዳን መልእክት ሐሳብ ስለ አማኞች ድነት ይናገራል። ስለ አማኞች ስልጣን፣ ስለ አማኞች ተልእኮ፣ ስለ አገልግሎታችን፣ ስለ ሕይወታችን መመሪያ፣ እንደገና ደግሞ ስለ ፍጻሜ እጣፈንታችን ምንድን ነው በመጨረሻ ምን ይሆናል ስንል የአማኞች ፍጻሜያችን ግባችን ምን እንደሆነ በደንብ አድርጎ የሚዘረዝር ሐሳብ ነው። አዲስ ኪዳን እንደዚሁም የቤተ ክርስቲያንን ዘመን ይነግረናል። ጌታ ኢየሱስ ክርስቶስ መጥቶ መንፈስ ቅዱስ ወርዶ ቤተክርስቲያን ከተመሰረተችበት ጀምሮ ጌታ ኢየሱስ ክርስቶስ ዳግም ሲመጣ እንዴት እንደምንነጠቅ አማኝ ሁሉ እንዴት እንደሚነጠቅ የሚናገር የቤተ ክርስቲያን ዘመንም ይባላል። ከዛ በኋላ የዓለም ፍጻሜ እንዴት እንደሚሆን በሰይጣንና በኃጢአተኞች ላይ ስለሚደርሰው የእግዚአብሔር የጽድቅ ፍርድ ይዟል። አዲስ ኪዳን ስለ አዲስ ሰማይና ስለ አዲስ ምድር መጽሐፍ ቅዱስ በደንብ አድርጎ አዲስ ኪዳናችን በተለይ የራዕይ መጽሐፍ ሌሎችም እንደነ ሁለተኛ ጴጥሮስ ያሉት መጽሐፍ እንደ ሁለተኛ ጢሞቴዎስ ያሉት መጽሐፍት ይናገራሉ። ስለዚህ የቤተ ክርስቲያንን ዘመን የአዲስ የዓለምን ፍጻሜ በሰይጣንና በኃጢአተኛ ሰዎች ላይ ስለሚደርሰው ስለ እግዚአብሔር የፍትህና የጽድቅ ፍርድ መጽሐፍ አዲስ ኪዳናችን ይናገራል። ስለ አዲስ ሰማይና ስለ አዲስ ምድር ከዛም በኋላ ስለሚገለጠው የአማኞች ዘላለማዊ ደስታና ክብር ሁሉ የያዘ መጽሐፍ ነው። አዲስ ኪዳን ብለን ስንል 27 መጽሐፍቱ እነዚህን በሙሉ የያዙ ናቸው። ዛሬ ያየነው እንግዲህ መጽሐፍ ቅዱስ ለምን በሁለት ተከፈለ ብለን የተነጋገር ነው። ብሉይና አዲስ ኪዳን ለምን ተባለ ነው። በዋናነት ኪዳኖቹ ናቸው። ኪዳኖቹ ኪዳኑ ነው። እግዚአብሔር ከሕዝቡ ጋር የገባው ከእስራኤል ጋርና ከቤተ ክርስቲያን ጋር የገባው ኪዳን ነው ብለን ተነጋግረን ነበረ። ቡሊ ኪዳን ለአዲስ ኪዳን ጥላ ነው። አዲስ ኪዳን ደግሞ አካል ነው። ያ አካል ክርስቶስ ነው ብለን ተነጋግረን ነበረ። ስለዚህ ቡሊ ኪዳን የሚናገረው ሞግዚት ነው፣ አመልካች ነው፣ ጥላ ነው ብለን ስንል ወደ ክርስቶስ የሚያመለክት ነው ብለን ከገላትያ ሶስት ላይ አይተን ነበረ። አሁን ክርስቶስ አካሉ ስለመጣ እኛ ከጸጋ በታች እንጂ ከህግ በታች አደለንም የእግዚአብሔር ልጆች ነን ብለን ተነጋግረን ነበረ። ስለ አዲስ ኪዳን ስንነጋገር ደግሞ ጌታ ኢየሱስ ክርስቶስ በሞቱና በትንሣኤው የመሰረተው በደሙ መርቆ የከፈተው አዲስ ሰዎች ከእግዚአብሔር ጋር የሚገናኙበት እንደሆነ በተለይም ደግሞ ማቴዎስ 1617ን ስለ ጴጥሮስ መገለጥና ጌታ ኢየሱስ ክርስቶስ ስለሰጠው ምላሽ አይተናል። እነዚህ 27 መጽሐፍት የአዲስ ኪዳን አራቱ ወንጌላት፣ ሐዋርያት ሥራ እና ሀያ ሁለቱ መልእክታት እንደሆኑ በውስጣቸውም ደግሞ ያለውን መልእክት አይተናል። ጌታ ሳምንታችሁን ይባርክ።